ዛሬ አንድ ነገር ልንገራችሁ እዩት ፊቲ አያችሁ ታዲያ በፀሐይ የተቃጠለ ቆዳን የተጎሳቆለ ቆዳን ብቻ ምን ልበላችሁ በፀሐይ በርን የሆነ የተቃጠለ ቆዳን በ15 ደቂቃ ውስጥ ሪሙቭ የሚያደርግ ስክራፕ ሰርቼላችኋለሁ 15 ደቂቃ ብቻ ተጠቅማችሁ አያችሁ እኔ አሁን ተቀብቼ ታጥቤ ነው ወደ እናንተ ጋር የመጣሁት የሚገርሙ በአስራ አምስት ደቂቃ ውስጥ ቆዳችሁን ሙሽራ ያስመስላል ማለት ነው። ሙሽራ ኢትዮጵያ በብዛት ሙሽሮች ሲጋቡ ሊያገቡ ሲሉ የኛ የኢትዮጵያን ከለር የሚያምረው በሜካፕ አይታችሁ ከሆነ የሚያምር ከለር ነው ያለው። ፋውንዴሽን ሲቀቡ ከዛ በፊት የሚቀቧቸው ስክራፕ አለ። ያንን ስክራፕ ነው ዛሬ የሰራውላችሁ ማለት ነው። በጣም ተአምረኛ ነው። ተወዱታላችሁ። እዩት። አሁን ይሄንን አስቀምጠዋለሁ፣ አስቀምጠዋለሁ ማለት ነው። በሳምንት ሁለቴ ትጠቀማላችሁ ማለት ነው። ይኸውት በዚህ ላይ ፊታችሁ ላይ በአይን የማይታይ ጸጉር ያለባችሁ እህቶች አላችሁ እዚህ አካባቢ ምናምን እንዳለ ሌዘር ነው የሚያደርግላችሁ። ጭር ሙልጭ አርጎ ከፊታችሁ ላይ ያነሳ ጽድት ፍክት ያለ ቆዳ ይኖራችኋል ማለት ነው። ፋሚሊ ይኸውት ለውጡን፣ ዋ ወድጀዋለሁ። ሙሉ ቪዲዮን አይታችሁ ሰርታችሁ ውድ የተከበራችሁ የቻናሌ የሳምሪ ቤተሰቦች እንደምናችሁ፣ እንደምንከረማችሁ እንኳን ለመስቀል በሰላም አደረሳችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በዓል እንዴት አለፈ? ቤተሰብ አለን፣ ክብሩ ይስፋ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ዛሬ በጣም የሚገርም የሚገርም ስክራፕ ሰራላችኋለሁ። ይሄኛውም በ15 ደቂቃ ውስጥ በፀሐይ የተቃጠለ ቆዳን ባንዴ የሚያስለቀቅ ስክራፕ ሰራላችኋለሁ ማለት ነው። 15 ደቂቃ ብቻ ተጠቅመን በፀሐይ የተቃጠለውን የበለዘውን ቆዳችንን በ15 ደቂቃ ውስጥ ፍክት ጥርት የሚያደርግልን ተአምረኛውን ስክራብ እሰራላችኋለሁ። ሰብስክራይብ አድርጉ ፕሊዝ፣ ኮመንት አስቀምጡ። ቴንክዩ ሁላችሁም፣ ሰብስክራይብ ለመታደርጎኝ፣ ኮመንት ለመታስቀምጡ፣ ሰፖርት ለመታደርጎኝ፣ በሀሳብም ኮመንታችሁ ፖዘቲቭ ነው እንዳለ አመሰግናለሁ ሁላችሁንም ማለት ነው። ቀጥታ ወደ ስራ እንሄዳለን። ከኔ ጋር ሆኖ እንደዚህ ጎድጎድ ያለ ነገር ያስፈልገናል። ዛሬ የምሰራላችሁ ኢትዮጵያ ውስጥ ራሱ ሰርግ ምናምን ሲኖር ሙሽራ ሜካፕ ከመቀባቷ በፊት ይሄንን ማስክ ነው የሚሰሩላት ማለት ነው። በጣም ቆዳዋ ያማረና ወዛማ የጸዳ እውነትም ሙሽራ እንድትመስል የሚያደርግ ስክራፕ ነው የሚሰሩት ራሱን ነው እኔ ዛሬ የምሰራላችሁ ማለት ነው። በጣም ተጠቅሜ ለውጡን አግኝቼበታለሁ። የሚገርማችሁ ነገር ለውጡን በአስራ አምስት ደቂቃ ብቻ ነው የምታዩት። ወዲያውኑ ነው የሚያሳያችሁ። ኦኬ፣ አሁን እዚህ ጋር ቡና የኢትዮጵያ ቡና እጠቀማለሁ ማለት ነው። ትክክለኛ ቡና ተጠቀሙ። ዛሬ እንደ ሌላ ጊዜው አይደለም። እዚህ ጋር ደግሞ ማር አለኝ። ማር እንጨምርበታለን ማለት ነው። ይኸው ማር እዚህ ላይ ትን ጥዬ ግማሽ ማንኪያ ማትሞላ ሎሚ እንጨምራለን ማለት ነው። ሎሚ ማብዛት የለባችሁም። ሎሚ ለቆዳ ጥሩ አይደለም ምናምን የሚል አይዲያ አለ። ይኸው አያችሁ፣ ቱ ትሪ ድሮፕስ ማለት ነው። ሁለት ሶስት ጠብታ አታብዙ ማለት ነው። ከኬሚካል ግን ሎሚ መቶ ፐርሰንት ምንም ጉዳት የለውም ለቆዳችን ማለት ነው። ይሄንን ሚክስ እናደርጋለን ሁሌ ከዚህ በኋላ ይሄንን ከተጠቀማችሁ እና ለውጡን ካያችሁ ጊዜ ጀምሮ ከዚህ ስክራፕ ውጪ ተአምር ቢመጣ አትጠቀሙ። በቃ በጣም ትወዱታላችሁ። ለውጡ በ15 ደቂቃ ነው የሚሰጣችሁ። ሙሽራ ነው የሚያስመስላችሁ ማለት ነው። በፀሐይ የተቃጠለ ቆዳን ባንዴ ያፈካል ማለት ነው። ይኸው በአንድ ጄ ካሜራ ስለ ያስኮኝ ነው እንግዲህ ኦሬዲ ሬዲ ነው ለመቀባት ማለት ነው። አሁን ቀጥታ ወደ መቀባቱ እንሄዳለን። አያችሁ፣ አው ሬዲ ነው ማለት ነው። ለቀባለ ኦሬዲ ያላችሁ ይሄን ይመስላል። ይልት ዋው! አያችሁት? ይሄንን ፊታችንን እንቀባለን። በጣም የሚገርም ለውጥ ይሰጣችኋል። በአይን የማይታይ ጸጉር ቆዳችን ላይ ካለ ያጠፋለናል ማለት ነው። በእጅ ይቀባለው ማለት ነው። ከዚህ በኋላ በጣም ተወዱታላችሁ። ሰርታችሁ ተጠቀሙ። ጸጉር ምናምን ፊታችሁ ላይ ካለ ሌዘር በሉት በቃ ያነሳላችኋል። በጣም አሪፍ ነው። እኔ በጣም ጠቅሞኛል። እንግዲህ አስራ አምስት ደቂቃ ብቻ ነው። ለውጡም በአስራ አምስት ደቂቃ በቃ ሙሽራ በሉ እኮ ሙሽራ ነው የሚያደርጋችሁ። በዚህ ላይ ወዛማ የጸዳ የፈካ የጠራ ቆዳ ነው የሚኖራችሁ። መሳጅ አድርጉት። ማር አንቲባክቴሪያ ነው። አንቲባክቴሪያ ማለት ብዙ ጊዜ በብጉር ቆዳችሁ ፊታችሁ ላይ ብጉር የሚወጣባቸው ሰዎች አላችሁ በተደጋጋሚ ይወጣል ይመጣል ይጠፋል ይወጣል ይሄ ባክቴሪያ አለ ማለት ነው ቆዳችሁ ላይ ስለዚህ ማር ተጠቀሙ ታያላችሁ አንቲ ባክቴሪያ ነው ማር ማለት ነው ይሄ ሃያ ደቂቃ አቆይቼ ተመልሼ እመጣለሁ ሰብስክራይብ አድርጉ እባካችሁ ላይክ አድርጉ እንግዲህ በ15 ደቂቃ ውስጥ በፀሐይ የተቃጠለ ቀን ሙሉ ስራ ሁላችሁ ጠቁራችሁ አፈር መስላችሁ በፀሐይ እንደ ማዳት የተደበደበ ፊታችሁ ላይ በ15 ደቂቃ ውስጥ ያጠፋ ሶሪ ያጠፋል ማለት ነው። ኦኬ ቤተሰብ፣ እንግዲህ ከ30 25 25 እና 30 ደቂቃ መካከል እንግዲህ በጣም አቆይቼበታለሁ። በደንብ ማሳጅ አድርጌዋለሁ። እናንተም እንደዚህ እያደረጋችሁ ቀስ እያላችሁ ቆዳች ውስጥ እንዲገባ እንዲዋሃድ ለውጡ የበለጠ በአንዴ በ15 ደቂቃ ውስጥ ለውጡን እንዲሰጣችሁ እንደዚህ እያደረጋችሁ ማሳጅ አድርጉት ማለት ነው። እንግዲህ የመጨረሻ ውጤት ላይ ደርሻለሁ። ታጥቤ እመጣለሁ፣ አብረን እናያለን ማለት ነው ከኔ ጋር እንግዲህ። ይኸውት ማየት ማመን ነው። አያችሁት እንዴት እንደ ጸዳ ቆዳ ነው። ይኸውት አሁን ፀሐይ ወደ እኔ ስለሚወጣ በዚህ ሰዓት በዚህ ላይ በጣም አለስልሶት ቆዳዬ ሁለተኛ ነገር በአይን የማይታይ ጠቃቅን ጸጉሮች ካሉ ሙልጭ አድርጎ ያነሳላችኋል ብዙ ሰዎች ፊታችሁ ላይ ጸጉር አለ እኔ እንኳን በተፈጥሮ የለኝም እግዚአብሔር ይመስገን በጣም አጸያፊ ነው ሴት ልጅ ፊቷ ላይ ጸጉር መታየት የለበትም እዚህ ጋር ምናምን ምናምን ይሄ ሪሙቭ ያደርጋል ያነሳላችኋል ማለት ነው እንደ ሌዘር ኦኬ ሸፍራ ከምትጠቀሙ እንግዲህ ይህን ይመስላል። ይሁት በጣም በጣም ቆንጆ ነው። አሁን እናድርቀው። ኦኬ ታያችሁ፣ በጣም ነው የሚያጸዳው። ከቻላችሁ ከቻላችሁ አንገታችሁ ድረስ ተጠቀሙ። እጃችሁን እንዳለ ተቀቡ። የሚገርም ለውጥ ነው የሚሰጣችሁ። ሞይስቸራይዝ ነው የሚሆነው እንዴት እንደሚያበራ፣ ግንባሬ እራሱ ገና ማለት ነው። አሁን ሞስቸራይዝ እናደርጋለን። እንዴት ይየናት ያለችን ጨርሻታለሁ። በቃ ልገዛ ነው ማለት ነው። ኦ ትንሽ ነው የምጠቀመው ይሄንን። እናንተ ለፊታችሁ የሚስማማችሁን ነገር ይሆነኛል የምትሉትን ነገር ተጠቀሙ። ሞስቸራይዝ አድርጉ፣ ግዴታ ነው ሞስቸራይዝ ማለት ነው። በቃ ይኸው። በጣም በአስራ አምስት ደቂቃ ውስጥ ሙሽራ ነው የሚያስመስለው። አያችሁት? በጣም በጣም ቆንጆ ነው። ሁላችሁም ሰርታችሁ ተጠቀሙ። ከቻላችሁ በሳምንት ሁለቴ ብትጠቀሙ፣ ዋው በቃ የሚገርም ስኪን ከለር ይኖራችኋል ማለት ነው። ሰዎች ይህንን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ሁላችሁም ማለት ነው ተጠቀሙ እና ኮመንት አስቀምጡልኝ እኔም ኮመንታችሁን አይቼ እመልሳለሁ ማለት ነው እንደተለመደው ሌላው በጣም በተደጋጋሚ ጥያቄ እየቀረበልኝ ነው። እቃ እስከማሟላ ነው አንድ ጸጉራችን በጣም እየተነቃቀለ ነው የሚል ጥያቄ አለ። ለሱም ፕሮሰስ ላይ ነኝ። የሚገርም ቻሌንጅ ይሰጣችኋለሁ። ጸጉራችሁ ቂጣችሁ ላይ ነው የሚደርሰው ማለት ነው። ሁለተኛ ነገር ደግሞ ፊቴ በጣም እየከሳ ነው፣ እባክሽም ፊታችንን ሙልት የሚያደርግልን እንዳንቺ እንደዚህ ሙልት የሚያደርግ እንፈልጋለን ምንድነው እንፈልጋለን የሚል በተደጋጋሚ ጥያቄ አለ። እሱንማ ቦቶክስ ነው። በቃ ሰው መርፌ ተወክቶና አይደል ፊቱን የሚያሳብጠው። የሚገርም ቻሌንጅ እሰጣችኋለሁ፣ ታያላችሁ። እናመሰግናለን ምትሉት በሱ ጉዳይ እየሰራው እቃ እያሟላው ነው። ያው ገዝቼ ስለሆነ ማዘጋጅላችሁ ማለት ነው። በተረፈ ቤተሰብ ሰብስክራይብ አርጉ፣ ላይክ አርጉ ነገ በአዲስ ቪዲዮ ተመልሼ እስከመመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላማን ያምጣለን ፍቅራን ያብዛለን። ላለሁ ስለተከታተላችሁኝ አመሰግናለሁ ባይ